ደብረ ሊባኖስ አባይ ጥፋ። ይሄ ሰውዬ የትም ካገኛችሁ ሌባ ነው። እኔ ሜላቡ ነው መርካቶ ያለዛ ሻሽ ሰርጋቸው የእውነት ነው፣ ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት ይጋቡ፣ ግን ስለሷ የሚወራው እንግዲህ አይደለችም። ደግሞ ክህነቱን ሊያፈርስ ነው ነው አዋቂ ማለት ያወቀውን የሚኖር እንጂ ያወቀውን የሚተረኩ በከንፈሩ ማለት። ሰላም እንደምን አላችሁ ውድ የንሴብሖ ቤተሰቦች ለመገናኘኝ ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ጤና ስራ ትምህርት እንዴት ይዟችኋል? ሁሌም እንደምንለው ስለ ሁሉም ነገር እግዚአብሔር አብሔር ይመስገን ልንል ይገባናል። በዛሬም ቪዲዮችን እጅግ ወቅታዊ ሆኖ አስተማሪ ሆኖ ፈገግ የሚያስብሉ ርዕሰ ጉዳይ ያላቸውን ቪዲዮዎች ወደ እናንተ ልናደርስ መጠናል ከእናንተ ደግሞ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ነው። የዛሬ ቪዲዮ ከአንድ ሺህ በላይ ላይክ እንዲኖረው እስኪ ሁላችሁም ተባበሩ። ቪዲዮውን ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ዛሬ ቪዲዮዋችን ቀዳሚ የምናደርገው በመምህራችን በዲያቆን ሄኖክ ኃይሌ ትምህርት ይሆናል። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ሰዎች ቻናሉ ንሴብሖ ነው፣ እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ አድርጎ ወደ ቪዲዮ እንሄዳለን። በተለይ የምትወደው የመጽሐፍ ቅዱስ ጥቅስ የትኛው ነው? ያው ከመጽሐፍ ቅዱስ ጥቅስ የምጠላው የለም ግን የበለጠ ለአንተ ትርጉም የሚሰጥ ለማለት ነው ጥያቄው። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም፣ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን ምንም አይነት መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ የለ። ይሄ መጀመሪያ ምናልባት ይህ ጥቅስ ሊሰራ የማይችለው ለአዳም ብቻ አዳም የመጀመሪያው ሰው ስለሆነ ከዛ ውጭ ላመጣ ነው። ሰዎች ግን በሰው ከሚሆነው በቀር አንዳች ነገር ሊደርስብን አይችልም። የመጀመሪያ መጽናኛችን በሌላው የሚመጣ ነው በእኔ የሚመጣ እኔ ከሰው በምን በልጣለሁ? ብለን ራሳችንን ትሁት እንድናደርግና መከራን በአኮቴት በጸጋ እንድንቀበል ኃይል ይሰጠናል። በሰው ከሚሆነው በቀር አንዳች በእናንተ አልደረሰም ካለ በኋላ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እሱ ይላል። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ፈተናው እስከ አቅማችን ድረስ ነው የሚሰጠን ማለት ነው። ስለዚህ ከአቅሜ በላይ ነው የምፈተነው እንላለን እንጂ አቅማችንን አይቶ ነው የሚፈቅደው ፈተናውን ማለት ነው። እንደ ዮብ አይነት አቅም ካለን እንደፈለግ አድርገው አይነት ፍቃድ ይሰጣል እግዚአብሔር። ከሚቻለን በላይ ግን አንፈተንም እና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላቸዋል ይላል። እናት አባቶቻችን ምንን የሰጠ አምላክ ምንን አይነሳም እንደሚሉት ማለት ነው። እግዚአብሔር ፈተና በሕይወታችን ሲያመጣ ግን ፈተናውን ደግሞ ድል የምንነሳበትን ኃይል አብሮ ይሰጠናል ማለት ነው። ይህ ጥቅስ በማንኛውም ሁኔታ ላይ ሲሆን ለእኔ ትልቅ ትምህርት የሚሰጠኝ በጣም ደስ የሚል ጥቅስ ነው። አብዛኛዎቻችን ይህም ጨምሮ መከራና ፈተና ሲደርስብን እግዚአብሔር የምናርጌው ነው። ለምንድን ነው እኔ ላይ ፈተናና መከራ የሚያበዛብኝ? እያልን ስናማር እንግዲህ እንሰማለንና እግዚአብሔር ከአቅማችን በላይ የሆነ ፈተናና መከራ እንዲመጣብን አይፈቅድም። ሁላችንም የምንፈተነው በአቅማችንና የመጣብን መከራ ደግሞ ማለፊያ እግዚአብሔር መውጫ መንገድ እንደሚያዘጋጅልን በዚህ መልኩ መምህራችን እንግዲህ የመጽሐፍ ቅዱስ ጥቅስ ጠቅሰው በጣም ደስ የሚል ትምህርትን ያስተማሩን። እግዚአብሔር ለመምህራችን ያገልግሎት ዘመናቸውን ያርዝምልን። ቪዲዮችን እንቀጥላለን። ጠላታችን በመቁጠራ ሰውነታችን እየቀጠቀጥን ሰውነታችን ውስጥ ስለሆነ የሚያደፍጠው የሚቀመጠው ውስጣችን ስለሆነ እሱን እየቀጠቀጥን እጅ በመስጠት እንዲደመሰስ እናደርጋለን ማለት ነው። መልካም ለእኚህ ካህን ሁለት ጥያቄዎች አሉኝ። ማለትም በመቁጠሪያ ቅጥቀጣ ለሚያምኑ ቅጥቀጣውን ደግሞ ለምእመናን በሚያስተምሩ ሰዎች ላይ ሁለት ጥያቄዎች አሉኝ። አንደኛው ጥያቄ ሰይጣን የሚደበደብ አካል አለው ወይ? መንፈስ አይደለም ወይ? በመቁጠሪያ ጀርባችን ስንመታ ጀርባችን ከማቁሰል ውጭ ጋኔኑ አሞት ተሸማቆ ሊወጣ ይችላል ወይ? መንፈስ አይደለም ወይ ነው። ሁለተኛው ደግሞ ቤተክርስቲያናችን ይህን የመቁጠሪያ ቅጥቀጣ ትምህርት ታውቀዋለች ወይ? ታስተምራለች ወይ አንድ አባት ጥቀሱና ነገሩ ለምሳሌ ሐዋርያት አስተምረውታል ወይ ሊቃውንት አስተምረውታል ወይ ቤተክርስቲያናችን እስኪ ይሄን ነገር ታውቀዋለች ወይ ይሄን ጥያቄ ለካህኑ አድርሱልኝ እሳቸው መመለስ ካልቻሉ ደግሞ ደቀ መዛሙርት ስለሚኖሯቸው እነሱ እንዲመልሱልኝ እፈልጋለሁ ማለት ነው አጋንንት በምን ተቀጥቅጠው እንደሚወጡ ሊቃውንት እንደዚህ ይነግሩናል። መልካ ስላሴ በሚባለው ክፍል ላይ ሊቃውንት ማህሌት ሲቆሙ ነግስ አካባቢ ሲደርሱ ሰይጣን በምን እንደሚቀጠቀጥ እንደዚህ ብለው ይነግሩናል ሰላም ለአብ ዘን ቅድመ ዓለም! ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይል የስላሴ ወፀ ወፀወን የስላሴ በስመ ስላሴ ቀጠቅጥቀይሴ ኃይል የስላሴ ኃይል የስላሴ ነው። ወፀወኔ የስላሴ መጠጊያ የመሸሸጊያ ስላሴ ነው። በስመ ስላሴ እቀጠቅጥ ከይሴ በስላሴ ስም አጋንንትን እቀጠቅጣለሁ ብላ ቤተ ክርስቲያን በዚህ መልኩ ሊቃውን ታስተምረውናል ማለት ነው። በቤተ ክርስቲያናችን ውስጥ ቅጥቀጣ የሚባለው ሰይጣን ተቀጥቅጦ የሚወጣው በመቁጠሪያ ሳይሆን በስላሴ ስም፣ በኢየሱስ ክርስቶስ ስም፣ በቅዱሳን መላእክት ስም፣ በቅዱሳን ሐዋርያ ስም፣ በጻድቃን ሰማዕታት ስም ተቀጥቅጦ ይወጣል እንጂ በዱላ ተቀጥቅጦ ይወጣል የሚል ቤተ ክርስቲያናችን አስተምራ ስለማታቅ እኔም ስለማላውቀው ይህን ጥያቄን እንድትመልሱልኝ እፈልጋለሁ ማለት ነው። በእኔ ጥያቄ አማካኝነት ብዙ ሰዎች ጥያቄ ስለሚኖራቸው ይህንን በመጻሕፍት አስደግፋችሁ እንድትመልሱልን እንፈልጋለን። ቤተ ክርስቲያናችን ሰይጣን በምን መቀጥቀጥ እንዳለበት የምታስተምረን በዚህ መልኩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያት የነገራቸው በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ስታነቡ ይህ አይነቱ ግን ከጾምና ከጸሎት ውጭ አይወጣም ነው ያላቸው ማለት ነው ቤተ ክርስቲያን አጋንንትን በጸሎት ትቀጠቅጣለች ለዚህ አይነት አስተምሮ ኬት አገኛችሁት ኬት መጣ እንድትመልሱልኝ ፈልጌ ነው አድርሱልኝ እናመሰግናለን ወንድማችን እግዚአብሔር ያክብርህ ነው የምንለው በዚህ አይነት ርዕሰ ጉዳይ በጣም ብዙ ቪዲዮዎችን ሰርተናል በምንሰራቸው ቪዲዮዎች ደግሞ በጣም ብዙ ትችቶችን እናስተናግድ ነበር ኮሜንት ላይ ገብቶ ለምንድነው አባቶችን የምትናገሯቸው ለምንድነው የፈለጉትን የማይሆኑ የሚሉ አንዳንድ ሰዎች አሉና አሁንም ቢሆን ወንድማችን ያቀረበውን ጥያቄ ነው መልሼ የማቀርበው። እስኪ ወንድማችን የጠየቀው ጥያቄ አለ። ይህ ነገር ልክ ነው ካላችሁ ልክ ነው ያላችሁበት ምክንያት ምንድን ነው? ኮሜንት ላይ ያስቀምጡልን። ካልሆነ ግን ይህንን ነገር ለሚያደርጉ ሰዎችም ጥያቄያችን በዚሁ እናቀርባለን። ከዚህም ጋር ተያይዞ መምህራችን እርሰ ሊቃውንት አባ ገብረ ኪዳን የሚናገሩት ነገር አለ። እስኪን ቪዲዮ አይተን እንመለስ። ልቃ በጉልበት ይለቃል በጉልበት ከሆነማ በቃ እነዚያ ቦክስ የሚችሉትን ሰብስበን ይፈውሱ ማለት ነው። እንግዲህ በጉልበት አይወጣም። መስቀል አሳልሞ ዘዋር እግዚአብሔር ይማረህ ምረት ላ ነውር ነው ነውር ነው። ይሄ ለክህነት የሚሰጠው ማያስታብኝ ለፈውስ የተሰጠው ማያስታብኝ አባቶቻችን አቡ ነገሩን ፍስቅ ድስኮ ሲፈውሱ ታወቀብኝ ብለው አገር ጥለው ነው የሄዱት። ታወቀብኝ ብለው ኋላ አንዱ ልጁን ልዞ ይመጣ ነበሩ ተብሎ ነበር አይደለም ሂዱ አላሁ በእንግዲህ ቢሄዱ ማምን ላይ ኖረዋል። እዚህ ላይ ከተቀመጡበት ቦታ ላይ ያስተኛዋሉ። ይድንልኝ አስተኛው ዳነለን ሲታወቅባቸው ይሸሻሉ አባቶቻችን። እነዚህ ደግሞ ንገሩልኝ ንገሩልኝ፣ ንሱ አደራችሁን፣ እኔ ያዳይኔ ነው የሚለው ፈዋሽ ነ ንገሩ፣ የሰማ ላልሰማ ነገር ቅረጽ፣ በሞባይል በቪዲዮ ቅረጽ፣ በዩትዩብ በቴሌቪዥን አሰራጭ፣ ምስክርነት አባታችን ሲፈውሱ ይሄ እብደት የቤተክርስቲያን ስርዓት አይደለም። ሀብት የፈውስ ስርዓቱ ይሄ ነው። ይሄን ማወቅ አለብን። ቤተ ክርስቲያን ትፈውሰናለች በሉላችሁ። መጠጋት ያለብን ከቤተክርስቲያን ይክሳ ሚትቆርም ሊቅም ይሆን ያልተማረም ይሆን ኮሳሳ ቄስም ሚሆን ደርባባ ይሆን መስቀል ይሸን ቅባ ቅዱስ ይቅባ ጸበል ይስጠን፣ ያድነናል። ማንም ያድነን። ይቅርታ የምናገኝባት ቦታ ማናት? ቤተክርስቲያን እናታችን። ቤተክርስቲያን የምትፈውስ የምሕረት ቤት ሯት። ከምሕረት ቤት ምሕረት እናገኛለን። ከቤቱ የሚያስወጡን የግላ ጨብጫብ የሚያደረጉን ሰዎች ግን የቤተክርስቲያን አለ በዚህ ርዕሰ ጉዳይ እንግዲህ በጣም ብዙ ቪዲዮችን ሰርተናል። አሁን ደግሞ ይሄንን ሰሞን ያው እንደገና ገርሽቶ እያየነው ነው እንገኛለን መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን የቤተክርስቲያን እውነተኛ አስተምሮ ምን እንደሆነ በዚህ መልኩ ነግረውናል። መምህራችንም እንግዲህ ታሪክ አንስተው እንደነገሩ ቅዱሳን አባቶቻችን ብዙ ተአምራትን ካደረጉ በኋላ ሰው ሲያውቅባቸው ሀገር ለቀው ሲሄዱ ነበር። አሁን ደግሞ የምናያቸው ፈውስ አደረግነ ተአምር አደረግነ የሚሉ ሰዎች ደግሞ በእንትን ቤተክርስቲያን ሮብ የፈውስ ፕሮግራም ስላለ፣ ሐሙስ እንደዚህ ስላለ ማንም ሰው እንዳይቀር እያሉ ፕሮሞሽን ሲሰሩ እናያቸዋለን። እና እንዲያው የሚያደርጉት ነገር ቤተክርስቲያን ሥርዓትን ያልጠበቀ ቢዝነስ እንደሆነ በዚህ መልኩ መምህራችንም ርዕሰ ሊቃውን ታባ ገብረ ኪዳን ከቤተክርስቲያን አስተምሮ አንጻር ጠቅሰው ነግረውናል። ቪዲዮችን እስኪ እንቀጥል። ጠበል ቦታ ሙዳ የመጽዋት ብቻ ነው የሚቀመጡ። አሁን አውቅም ሌላ ችምቸባና ሌላ ንግድ አቤት እንዴት ያሉ የበረሃ አባት የጸለዩበት መስቀል፣ የጸለዩበት ጧፍ፣ የጸለዩበት እጣን። የእናት ልጅ እዚህ ከሰልማን ደጃ እጣን እያጨሳችሁ እዛ ላይ ይታጠላሉ ብላ ሄዳ እዛ ላይ ደፍቶ ፊቷ ሚቃጠል። ምንድነው የምታደርጉት? እጣኑ መድኃኒት የሚሆን አባቶቻችን ከአናት ልብሰ ተክህኖ ለብሶ ከመንበሩ ጸሎተ እጣን የደረሰበት እጣን አባቶች ባርከው አርገውት ያ ሲታጠን በቆም በነፋሱ ያመጣል። ያ ነው የሚያድን። አትልፋ እባክህ። ቃልቻና ጠቋይ ጋኔን ሳቢና ሟርተኛ ያመጣው ጦስ ውስጥ አትግባ። መቁጠሪያ አያሳዩም። እናቶቻችን አንገት ላይም የሚያደርጉት የሚዘነጉ ከሰባ ከሰማንያ በላይ እድሜ ያላቸው ትራስጌ ነው የሚሰቀለው። እሱንም ሲቆጥሩ አትሽፉ እናድርገው በጋቢያቸው ይውልኝ። አይደለም ዛሬ መኪና ሁሉ ባለመቁጠሪያ ነው። ቆረበ እንደ መኪናው እውነትም አራት እግር ነው ቀደመን እንደ ቀደመን ቀድሞ ቆረ ጉድ፣ የእናትህ ልጅ እሪሜል አቡነ መርካቶ። ምንድን ነው ያልኩት? አሁን አቡነ መርካቶ ቆቡ ያለ እዛ፣ ሻሾ ያለ እዛ፣ ባ ያለ እዛ፣ መስቀሉ ዛ ከበሮዛ ረ ታቦቱም ገብቶ ይሆን አየ ፍርጃ ምኑ ሰዓት ላይ እንደረሰ አይ፣ ጋሸ ብሩ ካሉ መቋሚያው ዛጭራውን ገዝቶ የመስቀሉን ገዝቶ አይ፣ ጋሸ ብሩ ለበሳርጉ መፍነስነስ ነዋ። መርካቶ ቀሰሰ፣ መርካቶ መነኮሰ፣ በዚህ ዓለም ነገሰ ተፍነሰለሰ፣ በወዲያኛው ዓለም ረከሰ ብያለሁ። አባቶቻችሁን እውቁ። አሃዱ አብ ቅዱስ ብሎ የሚቀድሱት እዩ የት እንዳሉ። ዝም ብለህ እዚህ ቦታ እንትን አለ እዚህ ቦታ አትንጋጋር ፍጥቅምት በቃ። ከቤታቱ አትውጣ። ደጅ ያለውን ተመተጠበቅ። አርሰናል የምትፈልግ ገድሉ ይነበብ። ተክልዬ የምትፈልግ ገድላቸው ይድረስ። ቅዱስ ሚካኤል ድርሳኑ ይድረስ። ቅዱስ ጊዮርጊስ ገድሉ አርፈ ተኸበጥ። አትሄድም ጅብ እንዳይበላህ። ለአይበሉት ይሰበስቡታል። ሕያው እግዚአብሔር ያችን የግፍ ገንዘብ መሰብሰብ ከጀመሩባት ሰከንድ ጀምሮ ስራቸው እየደረቀ ዝልምላሚያቸው እየጠፋ ቅርንጫፋቸው እየተሰበረ ልጆቻቸው ማለት ነው ቅርንጫፍ አበባቸው እየረገፈ ያለ ዕድሜ በሽተኛ እየሆኑ፣ ይህን ነው የምታተርፉት፣ የግፍ ገንዘብ ሕያው እግዚአብሔር። የፈለገ አንድ ትሬንታ ሙሉ ወርቅ መንገድ ላይ የምታገኝ እለፈውና፣ ሂደን ጌታ ከእንግዲህ ወዲያ የሰው ገንዘብ ከዚህ በኋላ እረፍ። ንስሐ የምትገባ ግባ። ንስሐ እግዚአብሔር ውሃ ንስሐ የታደለ ይታጠብብሽ ያዝ፣ የእናት ልጅ። ይህ መንፈስ ቅዱስ ጰራቅሊጦስ ሰባት ነገር ለንጹሐን ካህናት ያደርጋል። ያዝ፣ አንደኛ መንፈስ ቅዱስ ጰራቅሊጦስ መጽንዒ ገና፣ ወደ አሕዛብ ይሄዳሉ፣ ወንጌል ይሰብኩ ይወጣሉ፣ አባቶቻችን እንዳይፈሩ ልባቸው እንዲጸና ሳይፉ ቢመጣ እሳቱ ቢመጣ ሙሉ እንዲሆኑ እግዚአብሔር ለአባታችን የአገልግሎት ዘመናቸውን ያርዝምልን፣ እንዲህ አይነት እውነተኛ አባቶችንም እግዚአብሔር ያብዛልን። የቤተክርስቲያናችን አስተምሮ ምን እንደሆነ በዚህ መልኩ አባታችን ነግረውናል። ሁላችንም በቤተክርስቲያናችን ስርዓት ልንኖር ይገባናል ማለት ነው። አሁን ላይ ቆቡም መስቀሉም የሚገዛው መርካቶ ላይ ነው። እንዲያው ማን ካህን እንደሆነ ማን መነኩሴ እንደሆነ አሁን ላይ የሚታወቅ ነገር የለም። ሁላችንም ከእንዲህ አይነት ሰዎች በመራቅ በቤተክርስቲያናችን አስተምሮና ስርዓት ልንኖር እንደሚገባን መምህራችን ነግረውናል ማለት ነው። እግዚአብሔር ያገልግሎት ዘመናቸውን ያ ዘመለን ከዚህ ጋር ተያይዞ እስኪ ይህንን ሰሞን አንድ ሰው ቪዲዮ ልኮልኝ ነበር። አንድ ቪዲዮ እስኪ ይህንን ቪዲዮ ላሳያቸው። ኬት ነው የመጣኸው? ደብረ ሊባኖስ አባ ይጥፋ። ይህ ሰውዬ የትም ካገኛችሁት ሌባ ነው። የትም ቦታ ያው፣ ይሄ መስቀሉ የእኛ ንብረት ነው፣ ፎጣውም የእኛ ንብረት ነው። ቆቡን ይዩት። ይህ ሰውዬ በየትኛውም አጋጣሚ ካገኛችሁት፣ ኦርቶዶክስ አይደለም። ያሰረው የአንገቱ መስቀል ይኸው ክር ነው፣ በውሸት ምንም ነገር የለውም። ይህንን ሰውዬ ያገኛችሁ ሰዎች በየትኛውም ቦታ አንድን ብር እንዳሰጡት ሌባ ነው። ይሄ ሌባ ነው። ትክክለኛ አሁን ላይ እየሆን ያለው ነገር እንግዲህ ይህንን ይመስላል። አንድ ሰው እንግዲህ ካህን ሳይሆን መስቀል ገዝቶ የአባቶች የሚለብሱትን ፎጣ አድርጎ እኔ ካህን ነኝ ብሎ እንግዲህ መንገድ ላይ ነው እያየን የምንገኘው። ከላይ ደግሞ ጥምጣሙ ምን እንደሆነ አይታችሁታል። ፌስታል ነው። አሁን ላይ እንዲህ አይነት ነገሮች ቢዝነስ ሆነዋል። አብሶ ደግሞ ወደ አዲስ አበባ አካባቢ እኔ ካህን ነኝ ስላለን ብቻ ብር ስለምንሰጠው እንዲህ አይነት ነገሮችን እያዩ በጣም ብዙ ካህን ያልሆኑ ሰዎች ካህን ነን እያሉ መስቀል እያሳለሙ እናያቸዋለን። እንደው በወረዳ አካባቢ ቤተክርስቲያን እንኳን ሳይሰራ ቤተ ክርስቲያን ተሰርተዋል ወይም ደግሞ ቤተ ክርስቲያን ማስጨረሻ ጣን እያሉ በጣም ብዙ ህትመቶችን በማሳተም በጣም ብዙ ዝርፊያ የሚፈጽሙ ሰዎችም እንዳሉ እናያለን። ና እንደው ከእንዲህ አይነት ሰዎች ሁላችን ልንቆጠብ ይገባናል። አሁንም ቢሆን ቤተ ክርስቲያናችን ለእንዲህ አይነት ሰዎች መፍትሔ ልታበጅ ይገባል። ሁላችንም ኦርቶዶክሳውያን መሳለም ያለብን መንገድ ላይ በምናውቃቸው ካህናትና ቤተ ክርስቲያን ላይ በምናገኛቸው ካህናት ሊሆን ይገባል እንጂ በዚህ መልኩ መንገድ ላይ በምናገኛቸው ይህንን ግዙ ይህንን ለበረከት ነው እያሉ በሚቸበችቡ በሚቸረችሩ ሰዎች እንዳይሆን በዚህ ሆኔ መልእክቴን አስተላልፋለሁ። አሁን ላይ ግን አባታችን እንደተናገሩት ቆቡ የሚገዛው መርካቶ ነው፣ መስቀሉ የሚገዛው መርካቶ ነው፣ አባቶቻችን የሚለብሱት ልብስም የሚገዛው መርካቶ ነው። እሱን ሸምተው በዚህ መልኩ ክህነትን የቢዝነስ መስሪያ ያደረጉት ይገኛሉ። ከእንዲህ አይነት ነገር ሁላችንም እንጠበቅ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ማንኛውም ክርስቲያን ጸሎት የማያደርግ ከሆነ ክርስቲያንነቱ በምን ይረጋገጣል? እግዚአብሔርን ፊት ለፊት አግኝታችሁት መሥዋዕት ማቅረብ ከፈለጋችሁ ጸሎትን አትናቁ፣ ክርስቲያኖች። ባለጡንቻዎች እነሱም ይጠብቆ ይመስላል። እነሱም ፈርቶ ጠላት ባለ ግርማ ሞገስ አድርጎ የሚመለከት ይመስላል። እየሰረቁም እየቀሙም ቅዱስ ሚካኤል አንተ ጠብቀኝ ብሎ ቤት ላይ መለጠፍ አያደለም። በጸሎት ምክንያት ምክነታቸው የጠፋላቸው ሰዎች አሉ። አደለም፣ ሌላውን ስጦታ ከሰው ይቀበሉታል፣ ከወዳጅ ከዘመድ ያገኙታል ልጅን ግን ከእግዚአብሔር ካልሆነ በስተቀር ከማን ይቀበሉታል እንኳ ፍለጋ ይሄዳል እንዴ ሰው በእምነት መጸለይን ትቶ ችግሩን ለመፍታት በእውነት የሥነ ልቡና አማካሪ ዘንድ መሄድ አለበት እንዴ በእውነት ሚስት ከማጨታችሁ በፊትም ጸልዩ ክርስቲያኖች ንግድ ከመጀመራችሁም በፊት ጸልዩ ትምህርትም ከመጀመራችሁ በፊት ጸልዩ ሁሉንም ነገር ስታደርጉ መጀመሪያ የመጀመሪያ ሥራችሁ ምንድነው መሆን ያለበት ጸሎት መሆን አለበት የወደቀውን ሁሉ በጸሎት ማንሳት ሲገባ፣ እንዲህ ጸሎት እኮ የሞታ ያነሳል አታውቁም እንዴ? እናመሰግናለን፣ መምህራችን ጸሎት ምን እንደሆነ በዚህ መልኩ ነግረውናል። ጸሎት ማለት ከአምላካችን ከእግዚአብሔር ጋር የምንገናኝበት ዋና መሳሪያ ነው። የአምላካችን የእግዚአብሔርን ድምፁን የምንሰማበት ዋና መሳሪያ ጸሎት ነውና እንዲያው ሁሌም ቢሆን በጸሎት እንድንተጋ መምህራችን በዚህ መልኩ ነግረውና ቅዱስ ዮሐንስ አፈወርቅም ስለ ጸሎት ሲናገር እንዲህ ብሏል። ጸሎት ከሁሉም ጭንቀት ማረፊያ ነው፣ የመልካም ስሜት ሁሉ መሰረት ነው፣ የማያቋርጥ የደስታ ምንጭ ነው፣ የሀዘንን ስሜት መከላከያ ነው ይለናል። ሁላችንም ሲጨንቀን እንዲያው የት መሄድ የለብንም ወደ እግዚአብሔር ወደ አምላካችን ጸሎት ልናደርግ ይገባናል ማለት ነው። ሁላችሁም የንሴብሖ ቤተሰቦች ጸሎት ማድረግ ይገባናል። እግዚአብሔር ለመምህራችን ያገልግሎት ዘመናቸውን ያድዘመልን ቪዲዮችን እንቀጥላለን። እባክህ አምላኬ ስጠኝ ቀላል በሽታ መገኘት ስላልቻልኩ ባስቀመጥከኝ ቦታ በተግዛጽ በፍታት ተራ ፍላጎቴን መክታት ተስኖኛል። ያ ካልሆነ ዘንዳ መኖር ይከብደኛል። መታገል ደክሞኛል። ጤነኛ መሆኔ ኃጢአት ያሰራኛል። በጣም ደስ የሚል ነው። ሁላችንም በሙያው የምንወደው አርቲስት አማኑኤል አብዛኛዎቻችን ኃጢአት የምንሰራው ከእግዚአብሔር የራቅንበት ምክንያት ትንሽ በሕይወታችን ህመም ስላላጋጠመን እንደሆነና እንዲው ትንሽ ህመም ቢያጋጥመን ኑሮ ወደ ኃጢአት መንገድ አንሄድም ነበር እያለ ደስ የሚል ግጥምን ገጥሞ አስተምሮናል። ከዚህ ጋር ተያይዞ ርዕሰ ሊቃውንት አባ ገብረ ኪዳን የሚያስተምሩን ነገር አለ። ስኪህን ቪዲዮ አይተመናለስ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። ይሄም አንድ የሚያስፈራራ ጎረቤት ነበር፣ አዛሚኝ እሳስ ችግር አስቸግር ዋሳስ ጠርቶ የሚለቀኝ በጣም ትልቅ ሰው የነበር ጎረቤት ማለት፣ እሱ መጣ ከተባሉ ጭጭረም ነው። እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል፣ እናቲቱ ተው ከነገኒ ጋር አትጫወት ስትለው ህፃኑ እንቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች እጥና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለ ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉንን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደንን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን፣ ግሸን ግማደ መስቀሉ አለ፣ አክሱም ታቦት እዚህ ሆናለች፣ እንደዚህ ምን እንደዚህ እያልን ላሊበላ፣ ወደዚህ እያልን የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ ነው። እናመሰግናለን መምህራችን። ቅድም ወንድማችን አርቲስት አማኑኤል ካነሳው ርዕሰ ጉዳይ ጋር ተያያዥነት ያለውን ትምህርት ነው ያስተማሩን። እግዚአብሔር ያገልግሎ ዘመናቸውን ያርዝምልን እንላለን። ቪዲዮችን እንቀጥላለን። ዲያቆን ዮርዳኖስ አበበ ነው። ምክንያቱም አዋቂ ማለት ያወቀውን የሚኖር እንጂ ያወቀውን የሚተረጉም በከንፈሩ ማለት አይደለም። ልክ አንድ ትርጓሜ መምህር ከውስጥ እየተረጎሙ የማቴዎስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ደርሳሉ

ስለዚህ ሰው ማስተማር ያለበት የሚኖረው ነው። ቃለዩት ያሰማል ለመምህራችን። እውነት ነው። ሰው ማስተማር ያለበት የሚኖረውንና እየኖረ ያለውን ነገር ነው እንጂ እንዲያው እርሱ ሳያደርግ፣ እርሱ ያደረገ ያልሆነውን ነገር እንዲ አድርግ ብሎ ማስተማር ልክ እንዳልሆነ መምህራችን በዚህ መልኩ በትምህርታቸው ነግረውናል። ለመምህራችን ቃለዩትን ያሰማልን። ቪዲዮችን እንቀጥላለን። የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖሮ አስቡት እስኪ ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ትሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድ ብትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነጻ ብዙ ነገር ሲሰጥ፣ ግን እኛ ዋጋ ቢስ አረግን፣ እማይወስደው መሰልን። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገር ራሱ አይከለክለውም። ሰዓታትም እግዚአብሔር አምላክ አይከለክለውም። ምንም ነገር ማድረግ ይችላል። እኛ አሁን እግዚአብሔር ያረገልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታደርጉታችሁ፣ ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረግልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት። ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል? የሚል ነገር አትፈልጉ? በፍጹም ሊሆን አይችልም ሊገኝም አይችልም። ቃለ ሕይወት ያሰማል። ለወንድማችን በጣም ደስ የሚል ትምህርት ነው ያስተማረ ይህንን ሰሞን። እንዲሁም ከወንድማችን ጋር አንዳንድ ጉዳዮችን ሶሻል ሚዲያ ላይ ያየን እንገኛለን። ወንድማችን ከአርቲስት ናርዶስ ጋር ሊሞሸር ነው። እውነት ነው ወይስ? ወንድማችን እንዲያቆር ነው። አርቲስት ናርዶስ ደግሞ ከዚህ በፊት አግብታ ነበር እያሉ አንዳንድ ሰዎች ሶሻል ሚዲያ ላይ ያየን እንገኛለን። እና ስለዚህ ነገር ያው አንዳንድ ነገር ማለት እኛም ይጠበቅብናል። አንድ ቪዲዮ አይተን ከዛ ቪዲዮ በኋላ አንዳንድ አስቴቶችን የምንሰጥ ይሆናል። ቪዲዮን አይተን እንመለስ። ሰርጋቸው የእውነት ነው ግን ሰለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው። መጋባት ይጋቡ፣ ግን ሰለሷ የሚወራው ድንግል አይደለችም፣ ሰለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው። ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ለብቻ እናውራ። አገባን ከተጋቡ እሰየው ልልልል ብለን እንድራለን። በተረፈ ግን እሷ ድንግል አይደለችም፣ እሷ ግብታን የፈጣች፣ እሷ አርቲስት ነች፣ እሱ ክህነቱን ሊያፈርስ ነው፣ በጣም የሚደብር ወሬ ነው። እሱን እናቁም። ቢጋቡማ እልል ብለን እንድራለን። ችግር የለም። ወንድማችን ሚኮ እንደነገረን ነው። ይህንን ሰሞን የነበረው ርዕሰ ጉዳይ ይህ ነው። ይህንን ሰሞን ርዕሰ ጉዳይ እንግዲህ ሽፋን ሰጠን፣ የዚህን ያህል ማውራትም ስለማያስፈልግ ብዬ ነው ይህንን ቪዲዮ ወደ መጨረሻ ያደረግኩት። ወንድማችን ዲያቆን ዘላለም እና እህታችን ደግሞ አርቲስት ናርዶስ ሊጋቡ እንደሆነ እየሰማ እንገኛለን። ጋብቻውም ደግሞ በቤተክርስቲያን ስርዓት እንደሆነ እየተነገረ ይገኛል። አንዳንድ ሰዎች ግን አርቲስት ናርዶስ ከዚህ በፊት ባላ ግብታ ነበር፣ አርቲስት ናት፣ እንዴት ድንግል ላይ ኖራታል? እያሉ አንዳንድ የማይሆኑ ወሬዎችም የሚወሩ ሰዎች አሉና፣ እንዲያው ወንድማችን መምህራችን ዲያቆን ዘላለም የቤተክርስቲያን ስርዓትን የሚጠብቅ ድንቅ ወንድም እንደሆነ ይታወቃል። ሁሉም ነገር በቤተክርስቲያን ስርዓት እንደሚፈጽም እናምናለን። ግን ደግሞ የሚወራው ነገር ስለሷ ሀሰት እንደሆነ ድንግል አደለችም ከዚህ በፊት አግብታ ፈታለች የሚለውን ነገር እነርሱ ራሳቸው የሚያውቁትና እግዚአብሔርም የሚያውቀው ጉዳይ ነው። አሁን ላይ ግን አብዛኛዎቻችን በዚህ ጉዳይ ገብተን እየፈተፈትን እና እግዚአብሔር ጋብቻቸውን ያስምርላቸው ነው እንጂ ሌላ ነገር ማለት እኔም አልፈልግም። ስለ ሁሉም ነገር ስለ ቤተክርስቲያን ስርዓትም፣ ስለ ክህነትም ቢሆን ወንድማችን እንግዲህ መምህራችን ነው እውቀቱም ያለው ነው ይህንን ነገር ይሳሳታል ብለንም አናስብም። ይህንን ነገር ለእነሱ ብንተውላቸውና መጨረሻቸውን ብናይ ነው እኔ የምለው። አሁን ላይ ግን ሶሻል ሚዲያ ላይ እየተራገበ ያለው ነገር በጣም የሚያስጠላ ነገር ስለሆነ ብዬ ነው ይህን ቪዲዮ ወደ እናንተ ያመጣውት። የእርሷ ጉዳይ ግን ሐሰት እንደሆነ አንዳንድ ሰዎችም እየተናገሩ ይገኛሉ ማለት ነው። እግዚአብሔር ትዳራቸውን ያስምርላቸው እንላለን። በቪዲዮ ላይ ያላቸውን አስተያየት ኮሜንት ላይ ጻፉልን። የተሰማኝ ነገር ይሄ ነው። ቪዲዮችን እንቀጥላለን። ይሄ የሰው ልጆች አጠቃላይ ታሪክ ነው ሁልጊዜም ጊዜም አካብ አለ፣ ሁልጊዜም ጊዜም ናቡቴ አለ ይላል ሁል ጊዜ። በጣም የሚገርመው የቤተ ክርስቲያን ሊቃውንት እንደሚሉት አካብ ንጉሥ ነበር። እንደምታውቁት ንጉሥ ሀገሪቱ በሙሉ የሱ ናት፣ ሰፋፊ ርስቶች አሉት፣ ብዙ ነገሮች አሉት። ግን ደግሞ የአንድ ድሀ የአንድ ድሀ የናቡቴ እርሻ አይኑ ላይ ተንቀዋለለች። እጅግ ትልልቅ ባለጸጎች ትልልቅ ፎቆችን ሰርተው ከስራቸው ያለ የድሃ ጎጆ ቦታው ያስቀናቸዋል፣ ያሳሳቸዋል። በኢንቨስትመንት በእድገት በምናምን ሰበብ የተጻፉ ፖሊሲዎችን ጠቅሰው እናልማው እያሉ ልክ አካብ ናቡቴን እንደቀማው ሊቀማው እንደፈለገ፣ አስገራሚ ነገር ነው። በነገራችን ላይ እንዴት አንድ ንጉሥ የአንድ ድሃ እርሻ ያምረዋል? አንድ ንጉሥ ሁሉ ያለው የኛ ዘመንም እንደዛ ነው። ይሄ ሁልጊዜ ነው የሚሉ ሊቃውንቱ እንደዚህ ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። ያን መቀማት፣ ያን መውሰድ፣ እንደገና ያንን መጠቀም የማይጠቀሙበት ወይም ከሚያስፈልጋቸው ነገር በላይ ማድረግ፣ ምድር እንደዚህ ያለ ግፍ ሁልጊዜ ሰልጥኖባት ይኖራል። ክርስቲያኖች እና አሁንም አክአብ አለ፣ አሁንም ናቡቴ አለ። ለዚህ ነው ጌታ የሚለው ጸሎታችሁን አልሰማም፣ ተጸይፌዋለሁ፣ ሰልችቶኛል፣ እንዲያው ሸክም ሆኖብኛል ይላል። ለመምህራችን ለዲያቆን ብርሃኑ አድማስ እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንላለን። የዛሬ ቪዲዮቻችን እንግዲህ እነዚህ ሊመስሉ ነበር። ወቅታዊ አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ሁሌም ቢሆን ኮሜንት አድርጉኝ ለማስተካከል ዝግጁ ነኝ። የቀረን ጥያቄና መልስ ፕሮግራም ነው። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ይህንን ጥያቄ አይተን እንመለሳለን። የዛሬው ጥያቄያችን መንፈስ ቅዱስ ለሐዋርያት በስንተኛው ቀን ነው የወረደላቸው? ሀ በአርባኛው ቀን፣ ለ በአስረኛው ቀን፣ ሐመር ሃ በአምሳኛው ቀን፣ መ በሰላሳኛው ቀን። የዛሬ ጥያቄያችን ይህ ነው። እጅግ በጣም ቀላል ነው። ሁላችሁም እንግዲህ መልሱን ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ አሁንም ቢሆን ቪዲዮ ላይክ አድርጉ። እናንተ ቪዲዮ ላይክ ስታድርጉ በጣም ለብዙ ሰው የመዳረስ አቅሙ ሰፋ ይላል። ይህንን ሰሞን ቪዲዮችን በደንብ ወደ እናንተ የደረሰ አይደለም። ለወዳጅ ዘመዶቻችሁም ሸር አድርጉ። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴ በሆነው እኔ ደግሞ ተመስገናኝ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። እናንተም ቢቀርቡ የምትሏቸውን ቪዲዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን ለእናንተ የሚሆኑትን ወደ እናንተ የምናደርስ ይሆናል በሌሎች አስተማሪ ና ወቅታዊ ቪዲዎች እስከምንገናኝ ለዚህ ያደረስከ ጌታዬን የማነ ይሞላላይ ቀር በአንተ ሽለቆዬ ጠብቃለሆና